ሰላም ሰላም ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በሰኘው ዩቲዩብ ቻናል የተለያዩ የኢኮኖሚ ጉዳዮችን እንደምንዳስ ይታወቃል። እንግዲህ ዛሬም ሰበር በሚባል ዜና ይዤ መጥቻለሁ ማለት ነው። አዲሱ የመንግስት ሰራተኞች ደሞዝ ስኬል ይፋ ሆኗል። እንግዲህ የተለያዩ አልባልታዎች ሲወሩ ነበረ። በዚሁ ቻናል ላይም እንግዲህ የደሞዝ ጭማሪው አልተሰረዘም፣ አልተራዘመም የሚል ቪዲዮም ሰርቼላችሁ ነበር። እውነትም አልተራዘመም። እንግዲህ ዛሬ ክረምት ላይ የፋይናንስ ሚኒስትሩ አቶ አህመድ ሽዴም እንዲሁም ደግሞ የሲቪል ሰርቪስ ኮሚሽነሩን በሰጡት መግለጫና ቃል መሰረት እንግዲህ አዲሱ የመንግስት ሰራተኞች የደሞዝ ስኬል እርከን እንግዲህ ይፋ ሆኗል ማለት ነው። እንግዲህ ይሄ ዘና የተለያዩ የመንግስትም የግልም የሚዲያ አውታሮች ላይ ተለቋል። ለምሳሌ ፋና ላይም ታገኙታላችሁ፣ ኦፊሻል የወጣ ነው። እንዲሁም ደግሞ ቴክፋ ላይም ተለቋል ማለት ነው። እስኪ እንዴት ነው የሚለውን ነገር አብረን እናያለን። እንግዲህ እንደምታዩት የሲቪል ሰርቪስ ኮሚሽነሩ የመኩሪያ ኃይሌ ቲተርም አለው፣ እንዲሁም ደግሞ ማህተብም አለው። ስለዚህ በኦፊሻል የመንግስት ሚዲያዎች ላይም እየተለቀ ነው። ስለዚህ ምንድነው የሚለው ነገር እስኪ አብረን እናያለን። ስንት ስንት ነው የተጨመረው የሚለው እናያለን። እንግዲህ በአዲሱ እስኬል መሰረት መነሻ ደመወዝ የሚሆነው 6000 ብር ነው። የመጀመሪያ ደረጃ ማለት ነው። ደረጃ ሁለት ደግሞ 6365 ነው የሚሆነው። ደረጃ ሦስት 6750 ነው የሚሆነው። ደረጃ አራት 7159፣ ደረጃ አምስት 7589፣ ደረጃ ስድስት 8029 በነገራችን ላይ ከነባሩ አንጻርም ደግሞ እናያለን። የተወሰነ ደቂቃ ከጠበቃችሁኝ ከነባሩ አንፃር ያለውን ልዩነት ደግሞ እያየን ሄዳለን። ደረጃ ስድስት ስምንት ሺህ ሀያ ዘጠኝ ደረጃ ሰባት ስምንት ሺህ አራት መቶ ሰባ ስምንት ደረጃ ስምንት አስራ አንድ ሺህ አምስት መቶ ደረጃ ዘጠኝ አስራ ሁለት ሺህ አምስት መቶ ስልሳ ስድስት እንግዲህ መነሻውን ነው የነገርኳቸው ያለሁት። ከዛ በኋላ በእርከን ደግሞ የጨመር ይሄዳል እርከን አንድ እርከን ሁለት እርከን ሶስት እያለ ይሄ መነሻው በዜሮ አንድ ሰው ቢቀጠር በእነዚህ ደረጃዎች ላይ ስንት ነው የሚያገኘው የሚለውን ነው። ስለዚህ ደረጃ 9 12566 ደረጃ 10 13732 ደረጃ 11 14983 ደረጃ 12 16348 ደረጃ 13 17738 ደረጃ 14 19464 ደረጃ 15 21238 ደረጃ 16 23178 ደረጃ 17 25285 ደረጃ 18 27589 ደረጃ 19 3089 ደረጃ 20 32809 ደረጃ 21 35778 ደረጃ 22 የመጨረሻው ማለት ነው 39000 ይሆናል ማለት ነው። ይሄ እንግዲህ ደረጃ 22 እስከ መጨረሻው ደረጃ ሲያድግ እስከ 50000 ድረስ ይደርሳል ማለት ነው። እስኪ ከበፊቱ አንጻር ያለውን ልዩነት ደግሞ እኔ ያው ማህተብ ያለውን የማደርገው ሪሊ በትክክል የወጣው ዳታ እንደሆነ እንድታየውት ነው በዝርዝር ለማየት ግን እንደዚህ ሰፋ አድርገን እኒው ለምሳሌ ነባሩ 4760 ነበረ አሁን ወደ 6000 አድጓል ማለት ነው። ደረጃ አንድ። ደረጃ ሁለት ነባሩ 4929 ነበረ አሁን ወደ 6365 አድጓል ማለት ነው። ደረጃ 3 ነባሩ 5104 ነበረ አሁን ወደ 6750 አድጓል ደረጃ አራት ነባሩ 5283 ነበረ አሁን ወደ 7159 አድጓል። ደረጃ አምስት ነባሩ 5600 እዚህ ጋር እንደምታዩት ማለት ነው። ደረጃ አምስት ነባሩ 5659 ነበር አሁን ወደ 7889 አድጓል። ደረጃ ስድስት ነባሩ 6058 ነበረ አሁን ወደ 8029 አድጓል። ደረጃ ሰባት ነባሩ 6 አራት ነበረ አሁን ወደ 8478 አድጓል። ደረጃ 8 ነባሩ 6940 ነበረ አዲሱ ወደ 11500 አድጓል። ደረጃ 9 ነባሩ 7424 ነበረ አሁን ወደ 12566 አድጓል። ደረጃ 10 ነባሩ 7934 ነበረ አሁን ወደ 13732 አድጓል ማለት ነው። ደረጃ እንግዲህ ደረጃ 11 ደግሞ ነባሩ 8474 ነበረ አዲሱ 11983 ነው። ደረጃ 12 ነባሩ 9047 ነበረ አዲሱ 16348 ነው። ደረጃ 13 ነባሩ 9645 ነበረ አዲሱ 17738 ሆኗል ማለት ነው። ደረጃ 14 ነባሩ 10600 ነበረ አዲሱ 19464 ሆኗል። ደረጃ 15 ይሄኛው 14 ነበር፣ ከላይ ነበረው 14 ከ10600 ወደ 19464 ማለት ነው። 15 ደግሞ ከ11634 ወደ 21238 አድጓል ማለት ነው። ደረጃ 16 ነባሩ 12765 ነበረ፣ አዲሱ 23173 ሆኗል። ደረጃ 17 ነባሩ 13999 ነበረ፣ ኦልሞስት 14000 ማለት ነው። አዲሱ ግን 25285 ሆኗል ማለት ነው። ደረጃ 18 ነባሩ 15340 ነበረ፣ አዲሱ 27589 ሆኗል ማለት ነው። እንግዲህ ደረጃ 29 ደግሞ ይህን 28ን ስላየን ነው ከ15340 ወደ 27538 አድጓል ማለት ነው መነሻው ማለት ነው። ደረጃ 19 ከ16738 ወደ 30086 አድጓል ማለት ነው። ደረጃ 20 ደግሞ ከ18226 ወደ 32809 አድጓል። ደረጃ 21 ከ19820 ወደ 35707 ስምንት አድጓል ማለት ነው። የመጨረሻው ደረጃ እንግዲህ የመንግስት ከፍተኛ ጣሪያ መነሻ ጣሪያ የነበረው ደግሞ 21491 ነበረ። አሁን ወደ 39 ሺህ አድጓል ማለት ነው። እንግዲህ በዚህ መንገድ ነው ጭማሪ የተደረገው። እንግዲህ ይሄ ጭማሪ በጣም መልካም የሚባል ነው። እስከዛሬ ተጨምሮ ከነበሩ ጭማሪዎችም የተሻለ ነው። ነገር ግን በቃ ይሄ የመጨረሻ ነው ወይ በቂ ነው የሚለው ነገር አይደለም። ይሄ ምን ይፈልጋል በየጊዜው ደግሞ መንግስት እያየ የኑሮ ሁኔታ እያየ ገበያውን ማረጋጋት በሚችልበት አቅም ማረጋጋት፣ ገበያውን ማረጋጋት የማይችል ከሆነና መቆጣጠር የማይችል ከሆነ ወይ ደግሞ በሚፈለገው ላይ መቆጣጠር የማይችል ከሆነ የኢኮኖሚ እድገቱም ወደዛ የሚገፋ ደግሞ ከሆነ የመንግስት ሰራተኛውን ደሞዝ ማስተካከል ያስፈልጋል ነው። ይሄ የመጀመሪያው ፖይንት ነው። ሁለተኛ ደግሞ እንግዲህ ይሄ ጭማሪ የተደረገው አሁን ለመንግስት ሰራተኞች ነው። ለግል ሰራተኞች ደግሞ ተመሳይ ገበያ ላይ ስለሚሄዱ ወደ ተመሳይ ገበያ ስለሚወጡ ለእነሱ ደግሞ አትሊስት ሚኒመም የሚባለውን የመነሻ ደሞዝ ማስቀመጥ ያስፈልጋል። መነሻ ደሞዝ ስንት ነው መሆን ያለበት የግል የሚለው መቀመጥ አለበት። ዞሮ ዞሮ የኢትዮጵያ ዜጎች የዚሁ ሀገር ነዋሪዎች እስከሆኑ ድረስ ማለት ነው። በሶስተኝነት ደግሞ እንግዲህ ለመንግስት ሰራተኞች አሁን ይነስም ይብዛም እስከዛሬ ከነበረው የኢኮኖሚ ጫና አንጻር እስከዛሬ ደግሞ ከነበረው የደሞዝ ጭማሪ ኤክስፔሪንስ ልምድ አንጻር ይሄኛው የተሻለ ነው። በየጊዜው ይደረጋል ብለን እናስባለን። ነገር ግን ደግሞ ቋሚ ገቢ ያላቸው አሉ፣ ለምሳሌ ጡረተኞች። እነዚህ ሰዎች ይህችን ሀገር ሲያገለግሉ የከረሙ ናቸው። ስለዚህ የእነሱም ደግሞ በተወሰነ መልኩ መታየት ይኖርበታል ማለት ነው። ጎን ለጎን ደግሞ እንግዲህ የኑሮ ውድነቱን የማራጋት ስራ መስራት አለበት። አሁን እንግዲህ የተወሰነ ተጨማሪ ገንዘብ ወደ ኢኮኖሚ ጀክት ይደረጋል። ያ እንግዲህ ኦፍኮርስ ወደ ኢኮኖሚ ከሚገባው ብር በላይ ኤክስፔክቴሽኑ የበለጠ የኑሮ ውድነትን ሊያመጣ ስለሚችል እንግዲህ መንግስትና ህዝብ ተባብሮ ይህን ለመቆጣጠር ጥረት መደረግ ይኖርበታል ማለት ነው። አንዳንድ ጊዜ እስካሁን የግል ተቋማት፣ ባንኮች፣ የመንግስት የልማት ተቋማት በየጊዜው ደሞዝ ይጨምራሉ። ነገር ግን በዚህ ሌብል ግርግር አይፈጥርም። ለምሳሌ ቴሌ ይጨምራል፣ አየር መንገድ ይጨምራል፣ የኢትዮጵያ ንግድ ባንክ ይጨምራል። ግን በዛ ደረጃ በዚህ ደረጃ ጩኸት አይኖርም። አሁን ኖርማል ሲቪል ሰርቫንቱ ማህበረሰቡ የሚያገለግለው ሲጨምር ነው በዛ ደረጃ የሚጮኸውና እሱን ጩኸቱንም መቀነስ ያስፈልጋል። በጣም ከፍተኛ የሆነ ስራ መንግስት እንግዲህ ይጠበቅበታል። አሁን ደሞዝ ተጨመረ በጎን ደግሞ የኑሮ ውድነቱ የሚጨምር ከሆነ ትልልቅ የመንግስት ተቋማት አሁን ብሶ ኮምፕሌን እያደረገ ነው። ለምሳሌ መብራት ውሃ አላግባብ ጭማሪ ያሳዩንና እነሱም ነገሮች አብረው የሚሄዱ ከሆነ በቀኝ እጅ ሰጥቶ በግራ እጅ መቀበል ነው የሚሆነው። እና እሱን ሊታሰብበት ይገባል። እንግዲህ ደስ የሚል ዜና ነው። የተወሰነም ቢሆን ኢምፕሩቭ ያደርጋል፣ የተወሰነም ቢሆን ለውጥ ያመጣል። ነገር ግን የኑሮ ውድነቱንም ለማረጋጋት ኢንፍሌሽኑም ለመቆጣጠር ጥረት ከተደረገ ነው። እኔ አብሬያችሁ ነው እንግዲህ እኔም አሁን ያየውትኝ ቆየት ብዬ ደግሞ ዝርዝር የሆነ ነገር ይዤ እመጣለሁ ማለት ነው። ስለዚህ ያመለጣችሁ ፓርቲ ካለ ወደኋላ መለሳችሁ ፓውዝ አድርጋችሁ ማየት ትችላላችሁ ማለት ነው በየደረጃችሁ ያለውን። ከዛ ውጭ ደግሞ እንግዲህ በመንግስት ሚዲያዎችም እስከ ማታ ድረስ በቀሩትም አሁን ፋና ለምሳሌ ይለቆታል፣ ሌሎችም ደግሞ ይለቁታል ብዬ አስባለሁ። ቻናሉ እንግዲህ ኢኮኖሚክስ ኤንድ ማቴማቲክስ ባይሀብታሙ ነው። በዚህ ቻናል ኢኮኖሚክስ ኤንድ ማቴማቲክስ በተለይ ደግሞ ኢኮኖሚክ ኮርሶች ይለቀቃሉ። ማቴማቲክስ ኮርስ እየለቀቁኝ አይደለም ግን ኢኮኖሚ ኮርሶችን በዋናነት ኢኮኖሚ ኮርሶችን በዚህ ቻናል ታገኛላችሁ። ከዘጠነኛ ክፍል እስከ ፖስት ግራጅዌት እስከ ማስተርስ ድረስ አለ። ዘጠነኛ ክፍል፣ አስረኛ ክፍል፣ አስራአንድ ክፍል፣ አስራሁለተኛ ክፍል ልጆች ካሏችሁ ጓደኞች ካሏችሁ ይህን ቻናል ሊከታተሉ አድርጓቸው። ፕሌሊስት ውስጥ ከዘጠነኛ ክፍል እስከ አስራሁለተኛ ክፍል ያሉ የኢንትሮዳክሽን የኢኮኖሚክስ ኮርሶችን እሰጣለሁ። በቻልኩት ያህል ተማሪዎችን ለማገዝ ሞክራለሁ። በዚህ ዓመት ሁሉንም ቻፕተሮች ይሰራለሁ ብዬ አስባለሁ። ከዛ ውጪ በዚህ ዓመት ወደ ዩኒቨርሲቲ የገቡ ተማሪዎች የምታውቋቸው ካሉ ደግሞ በዚሁ ቻናል በዚሁ ቻናል ኢንትሮዳክሽን ቱ ኢኮኖሚክስ የሚባል ኮርስ አለ። ፍሬሽ ማለት ተማሪዎች ይማሩት እሱ ሙሉ ቻፕተር አለ። ከዛ ውጪ ኢኮኖሚክስ፣ አካውንቲንግ፣ ማኔጅመንት ይማሩ ተማሪዎች ደግሞ ማይክሮ ኢኮኖሚክስ፣ ኢኮኖሜትሪክስ አይነት ኮርሶችን ያገኛሉ። እናንተም በዚህ ዓመት እንግዲህ አንዳንድ አንድ ኢኮኖሚክ ኢንፎርሜሽኖችን የምታገኙበት እውቀቶችን የምታገኙበት እንዲሆን ይህን ቻናል ቤተሰብ በመሆን በመቀላቀል አብራችሁ እንድትቀጥሉ ጠይቃችኋለሁ። ምንም አይነት ሐሳብ ካላችሁ ኮሜንት ካላችሁ ጻፉልኝ። ቴንክ ዩ